ደርሳችሁ ደርሳችሁ ትመለሳላችሁ። ጥቂት ሲቀራችሁ ወደ ኋላ ታፈገፍጋላችሁ። ቆርባችሁ ቆርባችሁ ታፈርሳላችሁ። ዘምራችሁ ዘምራችሁ ትዘፍናላችሁ። አሸብሽባችሁ አሸብሽባችሁ ትደንሳላችሁ። እንደገና ወደ ኋላ ክርስቶስ እያለላችሁ? እንዴት እንደገና ወደ በጉ? እንዴት እንደገና ወደ ፍየሩ? እንዴት እንደገና ወደ ላሙ? እንዴት ትመለሳለ እረ፣ ደርሳችኋላ ናቸው። ማሊቱም ይመቸና ናይት ክለቡም ሚመቸና፣ እንዴት እናሳዝናለን። ወደፊትም ወደኋላ ይስማማናል። እንደገና ወደኋላ ደርሳችኋል እኮ ክርስቲያኖች። መቅደስ ውስጥ ቅዳሴ ላይ እጆቻችሁን ዘርግታችሁ ጸልያችሁ ጸልያችሁ ሊሰጣችሁ ሲመጣ የት ሄዳችሁ? እንደገና ወደኋላ እግዚአብሔርን አምኖት ያፈረ ማነው? ይላል ሲራ በመከራ ለ የጣሎ ሰው ማነው? ይላል ደርሳችሁ ደርሳችሁ እንዴት ትመለሳላችሁ? ከዚህ ከፍታ እንዴት ትወርዳላችሁ? ከዚህ ቅዳሴ ሲለው ብሩህ ደመና ጋረዳቸው ይላል። ቤት የማንሰራባት ከተማ፣ መሬት የማንለካባት ከተማ፣ ካርታ ለማውጣት ወዲህ ወዲህ የማንንባት ከተማችን፣ ራሱ እግዚአብሔር የሰራት ከተማችን አትናፍቃችሁ ይሆን? ለዚህ እኮ ነው ቅዱስ ጳውሎስ በዚህ በብርሃን መልእክቱ ላይ

ቆሪ አይደለ፣ ማለፊያ ነው፣ ማረፊያ አይደለም፣ እንዳትሳሳት። አድሮ ያጆች አልፎ ያጆች ነንኛ ጥቅይት ጊዜ መቆየት ነው። የዚህ አገልግሎቱ የዚህ ዓለም ዋና ስራው የዚህ ዘመን ዋና ቆይታው ለሚመጣው ዘመን መዘጋጃ ነው። ኦርቶዶክስ ውያ ይችን ከተማ አይታችሁ በደስታ የሰመጣችሁ በህንጻ

ዋ መልካም የሆነ ፍፃሜዋ ግን ለሞት